ለምሳ ያዘጋጀሁት በአትክልት ስጋ ይሄ ይመስላል። በጣም ቆንጆ እንዲሁም ትወዱት አላቸው። በእውነት በጣም ማለት ነው። በጣም አመሰግናች አለው አበራታቶኝ ወዳች አለው። ሰላም ውድና የተከበራችሁ የሂውዬ የዩቲዩብ ተከታታዮቼ ያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት ይብዛልኝ። ዛሬ ደግሞ አትክልት በስጋ ይዤ ቀርቤ ያለሁ ተከታተሉኝ። እዚህ ጋር እንደሚታዩት ሶስት ቀይ ቃሪያ አለ። እንዲሁም አረንጓዴውም እንደዚያውም ሶስት አለ ማለት ነው። እንዲሁም ቀይ ሽንኩርት ይሄ ቀይ ሽንኩርት ነው። ነጭ ስለሆነ ምንድን ነው እንዳትሉኝ፣ ቀይ ሽንኩርት ነው። እንዲሁም እንደዛም አዘጋጅቻለሁ። ቲማቲም እንዲሁም ቀይ አራት ነው ያዘጋጀሁት። እዚ ጋ እንደምታዩ ደግሞ ትልቅ ትልልቅ የሆኑ አራት ድንች አዘጋጅቻለሁ። በትንጃ ነው ይሉታል፣ እንደውም ወይም ከደርጂ ከደርጂ። እንደዛም ሶስት ነው ያዘጋጀሁት። እዚ ጋ ሩብ በነዱር ይሉታል፣ ወይም የቲማቲም ድሌ ይባላል እዚህ ጋር ስጋ አዘጋጅቻለሁ ስንት ኪሎ ነው ምናምን አንድ ኪሎ ይበልጣል ብዬ አስባለሁ አላቅም ማጂ መረቅ ነጭ ሽንኩርት ነጭ ሽንኩርት የተፈጨ ነው የሚጠቀመው እዚ ጋ ደግሞ ቀረፋ የተፈጨው ቀረፋ ነው ወይም እርፌሉታል እዚ ጋ ባህራት ነው እንዲሁም ዛትር አዘጋጅቻለሁ ነው ተከታተሉ እዚህ ጋር አንድ ቀይ ሽንኩርቱን ይፈጫለሁ። ከፈጨው ከጨረስኩ በኋላ ያዘጋጀሁትን ቅመም አረገበታለሁ። ተከታተሉን፣ አበረታቱን፣ ወዳችኋለሁ። እንግዲህ የተጠቀምኩት ያው ምናልባት እንድታዩ ነው። ይሄ ነው በአራት የሚባለው አላቅም። እናንተ ቤት ያለው ነገር የተለያየ ሊሆን ይችላል። አመሰግናቸዋለሁ። ላይክ የለም፣ ሼር የለም፣ ኮሜንት የለም። አበረታቱኝ፣ እውነት አበረታቱኝ። ወዳቸዋለሁ። ቲማቲሙን በዚህ መልክ ነው ምንከትፉ ማለት ነው። በዚህ መልኩ እናዘጋጃለን። ጣሪያንም በዚህ መልክ ነው ያዘጋጀሁት። በቃ ሁሉም በዚህ መልክ ነው። በቃ በዚህ ስላይስ ማለት ነው የምናዘጋጀው። መጣ መጣል ለበትም እንደዚህ አድርገን እናወጣለን። ድንችንም እንደዚህ እንዳይወፍር ድንቹ እንዳይወፍር ደሴ በስሱ እናዘጋጃለን ማለት ነው ቤተሰቦቼ፣ ፕሊዝ ኮሜንት አርጉልኝ። ኮሜንት በጣም ያስፈልገኛል። ኮሜንት አርጉልኝ፣ አያስከፍላችሁም። ለምንድን ነው ኮሜንት ማታረጉት? አስተያየት ስትሰጡ እኮ የበለጠ ይበረታሉ ማለት ነው። የበለጠው በቃ እንዲሰራ ያገፋፈኛል። እዚህ ያዘጋጀውትን ስጋ በዚህ መልኩም ስጋውንም አዘጋጀውት። ይሄ ደግሞ በትንጅኑ እኔ ማታ ነው ያሳደርኩት። በዚህ መልኩ እየጠለለ ያድራል ማለት ነው። አሁን ደግሞ ድንቹን በዚህ መልኩ ይጠብሳለሁ። የሚጠብሰው ደግሞ ሙሉ በሙሉ ሳይሆን ግማሹን ነው የሚጠብሰው። ግማሹን አሁን ለምሳሌ ጋዙ ስናረጎ ወፍሩኑ ስናረጎ እንዳይቦካ ማለት ነው፣ እንዳይቦካ ግማሹን በዚህ መልኩ ይጠብሳለሁ። እዚ ጋር ድስት ላይ ደግሞ ዘይት አረኩበት። ከዛ የቲማቲም የተፈጆን ቲማቲም በዚህ መልኩ እንጠብሳለን ማለት ነው። ቅድም ያዘጋጀውትን ቅመም እዚ ላይ ይጠቀማሉ ማለት ነው። በእውነት በጣም ምንነት ይወዱታል። የተፈጨው ነጭ ሽንኩርት ነው እና ፈጭቼ ነው የሚያስቀምጠው። አንድ ቀን ደግሞ እሱንም እንደምናዘጋጀው እዥ ይመጣል። ስራ ይቀልልናል ማለት ነው። ላይክ፣ ሼር እያረጋችሁ ጋይስ፣ በጣም አበረታችኝ። በእውነት እላችኋለሁ፣ በጣም ሞራል ያስፈልጋል ሞራል አያችሁ ነጭ እንደሆነ ግማሽ ማለት ነው። ግማሽ ነው የጠበስኩት፣ ይኸው ግማሽ ጠበስኩት። ሁሉንም እንደዛ የምንጠብሰው ማለት ነው። ሁሉም ስላችሁ ድንችና በትንጀን ወይም ከደርሽ ይሉታል። በአማርኛ ግን እኔ አላቅም። በነገራችን ለምንድን ምንድ ነው የሚባለው በአማርኛ አላቅም። ምስቴ ኮሜንት ላይ ጻፉልኝ። በትንጀኑም በአማርኛ ምንድን ነው የሚባለው? ስለዚህ እዚህ ጋ ውሃ ይከልሳሉ። ለምን? ለአትክልቱ መረቅ ስለሚያስፈልግ ማለት አሁን መረቅ ነው እያዘጋጀው ያለውት። ስለዚህ ውሃን ጨመርኩበት። የውሃ ደግሞ ትንሽ ይንተከተካል መሆኑን አብረን እናያለን። አበረታቱን ወዳቸዋለሁ። ሱጎን ጨርሻለሁ። አሁን ደግሞ ይህንን ቤትንጀኑን እኔ በእጄ ጨምቅ ያለ ውሃ እንዲወር ማለት ነው። ውሃ ቤትንጀን ውስጥ ከተቀመጠ ዘይቱን እንዳለ ነው የሚመርጠው። ከዛ በኋላ ይበኳል፣ ምንም አይጣፍጥም። ስለዚህ አሳደርኩት። እንደዚህ ከትፍ ጨዋራ ነሰነስኩበት ጨውዬ ነሰነስኩ፣ ነበረ እንትን ላይ ከዛ በኋላ አሳደርኩት። ውሃ ራሱ ጣሎ ቆንጆ ነው። የተረፈው ደግሞ እኔ በእሱ ጫማኩት ማለት ነው። ቀሳርጌ እንዳይሰባበል ቀሳርጌ ጫማኩበት። ይሆ እንደሚታዩ በጣም አሪፍ ሆነዋል። ይሱንም እሱንም ደግሞ ብዙም ሳ ስለማይችል ትንሽ ማለት ነው የሚጠብሰው ትንሽየ እንጠብሳለን። እሱም እንዳይቦካ ማለት ነው ትንሽየ። በነገራችን ለአትክልት እኮ በጣም አሪፍ ነው። ያው እንደሚታዩት በዚህ መልኩ አዘጋጅቻለሁ። ሁሉም በክብ ነው የተከታተፈ ማለት ነው። ስጋውንም በዚህ መልክ አዘጋጅቻለሁ። ያው እንደ ቂጣ ማለት ነው። በዚህ መልክ አዘጋጅቻለሁ። እዚ ላይ ደግሞ አሁን ዘይት እናረግበታለን። እኔ ዘይት አረኮትም ሶሪ እንደዚህ ትማት ለምን ለምሶስ ስላዘጋጀውት ያው በኋላ እየበሰለው እንትን እንዳይል ትንሽ መታ መታ ማድረግ አለብን። እንደዚህ ማዘጋጀት አያችሁ። በዚህ መልኩ አዘጋጀሁት። ያዘጋጀሁትን ደግሞ ሶስ እንደዚህ መሃል መሃል ላይ ይከትበታለሁ ወይ አረግበታለሁ ማለት ነው። አባሰላ ዋው! በጣም ደስ ይላል። በነገራችን ላይ በጣም ነው የሚወዱት ይህንን ምግብ። በጣም በቃ በጣም ነው የሚጣፍጠው። በዚህ መልኩ ያው አትክልት በስጋ ነው ማለት ነው። ሞክሩት፣ ወዱት አላችሁ ብዬ ተስፋ አደርጋለሁ። በጣም አመሰግናቸዋለሁ። ህውዬ ነኝ። ህውይ ቅመሟ፣ እና በጣም ነው የሚወዳችሁ። አበረታችሁኝ። እባካችሁን ላይክ አድርጉኝ፣ ኮሜንት አድርጉኝ ኮሜንት እኮ ሲያዩ በጣም በቃ ይጠናክራሉ ማለት ነው። በጣም ወዳቻለሁ። እግዚአብሔር ሰላም ያብዛልን። ቴንኪው ተባረኩልኝ።